ዛሬ ገጠር የሚኖረው ባለጸጋው አጎቴ አዲስ አበባ ላይ ቤት መግዛት ፈልጎ እኔ እንድገዛለት ውክልና ሰጥቶኛል። እናም ልክ እንደዚህ እንደ አጎቴ ሀገር ሰዎች የገጠር አለባበስ ለብሼ ማለት አንተ ገዢ ነው እኔ አንቺ የንድንደጉ ባላገር የተለያዩ ቤት ሻይ ድርጅቶች ጋር እሄዳለሁ። በአለባበስ አይተው ያባሩኛል ወይንስ ምንም ገዥ አልመሰልከኝም፣ ሯ እንዴት ነው ገዥ ያለ መሰል በሰውነት ያክብሩ ያስተናግዱኛል። በስተ መጨረሻ በስነ ስርዓት ያስተናግደኝ ድርጅት ጋር ለአጎቴ ቤት እንገዛለታለን። መጨረሻውን አብረን እንመልከት። ሰላም፣ ትዎ እንደት ነሽ? አለን ምን ነበር፣ ደግ ነሽ? እኔማ ከገጠር ነበር የመጣው። እዚህ እናተ ግድም ሸጋ ቤት አለ ብለው ታዲያ የምልህ እርዳ ወይ ነው የምሄደው። ማጋ ነው ቤት የምገዛው። ማለት አንተ ገዢ ነው? እኔ አንቺ? ወንድም ደጎባል፣ አገር ምንም ገዢ አልመሰልከኝም እንዴት ነው ገዢ ያለ መሰል? እኔ እንጃ ምንም ሲታይ ገዢ አትመስለም። ገዢ ምንድነው የሚመስለው አንቺ? መጀመሪያ አለባበስን ቀይረ ብትመጣ ጥሩ ነው። ራ የለብስኩ ልብስ ምን ነው? ልብስማ ልብስ ነው ግን ምንም የገዢ አይነት ነገር የለም። ይቅርታ እኔ ምንም ልረዳ አልችልም። ሰው ልብስ ነው የለብሰው አንቺ? እኛ ጋር የሚመጡት በሙሉ የተከበሩ ሰዎች ናቸውና አለባበሳቸውም እንደዛ አይደለም። ስለዚህ እኔ ምንም ልረዳ አልችልም። ይቅርታ ሰው መከበሪያው ልብስ ኖሯል? እኔ የለበስኩት ልብስ ምን ነው? አንቺው ነገኩ። በቃ ምንም አይነት የሚገዛ አይነት ሰው አይመስለኝም። ስለዚህ ውጣ። እንዴ እንዴ ነው የሚያናግርሽ አንቺ? ምንድነው የተፈጠረው? ታዲያ ለምን አታስገቢው? ማለት እኛ እኮ ያው ሰርቪስ ነው የምንሰጠው ሰውን እኮ እንደዛ አይደለም። ቆይ ቆይ ቆይ ሰውን እኮ ያው ባለባበሱ አይደለም ጀጅ፣ ምን እናደርገው። ስለዚህ የሚፈልገውን ነገር ማግኘት ስላለበት አው ከገጠር ነበር የመጣው። የቤት ቤት ልገዛ እስቲ እናንተ ጋር ጥሩ ነው ብሎ ጠቁሞኝ ነው። በቃ ችግር የለውም። አሁን ገብተን ወደ ኦፊስ ያለውን መረጃ አግኝተ ትሄዳለህ። ችግር የለውም እንግባ። እሺ እሺ፣ አመሰግናለሁ እዚችጋር አረፈበል ና እንግዲህ ቅድም ለተፈጠረ ነገር ይቅርታ እንጠይቃለን። ናረምንይደልህእኔ የማታ ባላለሆን የጀንቦሮ ሬልስቴት የሽያጭ አማካሪ ነ። ምን ነበረ የፈለግከው? እኔ ከገጠር ነው የመጣው እዚ አሪፍ ቤት አለ፣ ጥሩ ቤት አለ ብለው ለመሸመት ነው እና የመጣው እስ ስለ እንግዲህ፣ እንኳን ደህና መጣ። ያው ጥሩ ምርጫ ነው። የመጣው ጀምቦሮ ሪል ስቴት እንግዲህ ከተመሰረተ አምስት ዓመት ነው። በእነዚህ አምስት ዓመት ውስጥ ደግሞ ቦሌ ጉልጉላ ኤርፖርት ጀርባ ወደ 93 ማዞሪያ አካባቢ ቡልቡላም ቡልቡላ ያስመስለው ጀምቦሮ ስቴት ነው እንግዲህ በእነዚህ አምስት አመታት ውስጥ አራት ሳይቶች ሰርቶ ለነዋሪዎች አስረክቧል። አሁን ደግሞ ሳይት አምስት የሚባለው እዛው ቡልቡላ አካባቢ በአንድ አመት ውስጥ የምናስረክበው ባለ ሁለትና ባለ ሶስት መኝታ ቤቶች አሉ። ከረንትሊ አሁን ላይ እየሰራንበት ያለ ነው የሳር ቤት ድምቀት የምንለው ሳር ቤት ላይ እንግዲህ ቫቲካን ኤምባሲ ጎን ነው የምንገኘው። እንደምታየው እንግዲህ ሎኬሽኑም ቆንጆ ቦታ ነው ያለው ብዙ የዲፕሎማቶች መንደር ያለበት ወደ 17 ኤምባሲዎች እና ወደ 40 ልጆች ያሉበት ነው። እንግዲህ ጀንቦሮ ግራንድ ሞል ኤንድ አፓርትመንት ነው የሚባለው። ጂ ፕላስ 30 የሆነ ከግራውንድ እስከ አራተኛ ፍሎር ድረስ ያው ሱቆች ናቸው የሚሆኑት። ሱቆቹም እንግዲህ ከ12 ካሬ እስከ 50 ካሬ ያሉ፣ ወደ ታች ደግሞ አራት ቤዝመንት አለው። እንዲሁም ደግሞ ከላይ ያው አፓርትመንቶች ናቸው እየሰራ ነው ያለን። ሶ አፓርትመንቶች ከባለ አንድ እስከ ባለ ሶስት መኝታ ቤቶች ናቸው። ያ ማለት ከ106 ካሬ እስከ 189 ካሬዎች። እና ከስንት ብር ቅድመ ክፍያ ጀምሮ እና ቤት መግዛት የሚቻለው? ቆችን ከ360 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ደግሞ ያው አፓርትመንት መኖሪያ ቤቶችን ደግሞ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ መክፈል ይቻላል ማለት ነው። መሀል ሳር ቤት ላይ ከ1.2 ሚሊዮን ብር ጀምሮ በጣም የሚገርም እንትን ነው። እንዴ ነው እናንተ ጋርስ የተወሰነ ቅናሽ አለ? አሁን ላይ ዲስካውንት እንዳለ ቅናሽ እንዳለ ሰምቼ ነው እንግዲህ በዛውም የመጣው እናንተ ጋር አዎ በትክክል አሁን ላይ እንግዲህ ያው ለባለ ያወጣናቸው ዲስካውንቶችን ትንሽ ያው የከስተመሩ ፍላጎት ትንሽ ጨመር ስላለ ዲስካውንቶችን ያው ማስቀጠል ፈልገናል። እስከ 20 ባለው ጊዜ እስከ ግንቦት 20 ድረስ ማለት ነው። ስለዚህ ያው እስከ 15% ቅናሽ አዘጋጅተናል ማለት ነው። ሱቆቹም ላይ፣ አፓርትመንቶቹም ላይ ማለት ነው። ስለዚህ ያው በዚህ አጋጣሚ ይሄ ቅናሽ እንዳያመልጠህ አንተም ቶሎ ስለመጣህ እናመሰግናለን። ስለዚህ እስከ ግንቦት የሚመጡ ደንበኞች የቅናሹ ተጠቃሚ ነው ማለት ነው የሚሆኑት፣ በትክክል እንዲሁም ደግሞ ያው ከዚህ ፕራይስ በተጨማሪ በግሩፕ ለሚመጡ ደንበኞቻችን ዳጎስት ያለ ዲስካውንት አዘጋጅተናል ማለት ነው። የተለያዩ አዋሳኝ ቦታዎች አሉ መንገዱም፣ ምክንያቱም ትምህርት ቤቶችም ቅድም እንዳልኩ ሆስፒታሎችም በቅርብ ርቀት ስለሆኑ ወደ ቤተክርስቲያን፣ የተለያዩ መስጊዶች፣ የተለያዩ የእምነት ተቋማቶችም ስንሄድ ቦታውም እንደምታየው የተለያዩ አቅጣጫዎች አሉት። በዚህ ወደ ሳር ቤት አደባባይ፣ በዛ ጋር ደግሞ ወደ ብስራተ ገብርኤል እንዲሁም ደግሞ በዚህ ጋር መንገዶች አሉ ማለት ነው። ስለዚህ ሁሉንም ያማከለ ስለሆነ ቆንጆ ቦታ ነው። እና የአከፋፈሉ ሁኔታው እንዴት ነው? እናተጋ በአንድ የሆነ የሚከፈል ወይስ እንዴት እያደረግን ነው የሚከፈል? አከፋፈሉ እንዴት መሰለህ? እኛ ጋ ያው እንግዲህ 10 ፐርሰንት ነው የምናስከፍለው አድቫንስ። 10 ፐርሰንት ከከፈሉ በኋላ በፕሮግረስ ልክ ነው። እንዲሁም ደግሞ በኢትዮጵያ ብር ብቻ ነው እኛ ጋ የምንዋዋለው። ለምሳሌ ዛሬ የ10 ሚሊዮን ብር ቤት ብንዋዋል የሚቀጥለው የዛሬ ሁለት አመት ፕሮጀክቱ፣ የሁለት አመት ፕሮጀክት ነው እስከ ሁለት አመት ድረስ በአስር ሚሊዮን ነው የሚያልቀው ማለት ነው። ምንም አይነት የዋጋ ጭማሪ አናደርግም። ያው ጀንቦሮ ለየት የሚያደርገው አንደኛው ያው ከሎኬሽን ማንጻር ነው። ሁለተኛ ደግሞ ያው እንግዲህ ዴሊቨሪ ታይሙም ያው ጀንቦሮ ቀዳሚ ነው ሁሌም ማለት ነው። ለነዋሪዎች ወደ ታች አራት ቤዝመንት አለ። ለእያንዳንዱ አፓርትመንት ነዋሪዎች አንዳንድ ቤዝመንት አላቸው ማለት ነው። ትልቁ ነገር ግን ምንድን ነው፣ በጣም ያቆያሉ አሉ፣ ያቆያሉ ያቆያሉ እየተባለ ይታማል አዲስ አበባ ውስጥ አሉ ይሰማ እናተ ታማኝ ናችሁም፣ አልወለቃላችሁ፣ በጊዜ ነው የምታስረክቡ። በጣም ጥሩ፣ በጣም ጥሩ ነው። እና ቦታችሁ ሳር ቤት ነው፣ ሸጋ ነው፣ ቦታው ሸጋ ነው። እንደማየው ብዙ ኤምባሲዎችም አሉ እዚህ አካባቢ። እንዴት ነው አካባቢው ላይ ያለው ሁኔታ? ሌሎች ሌሎች ቦታዎችስ ቤት አላችሁ ወይ? አሁን እየሸጣችሁ ያላችሁት ወይ እዚህ ሳር ቤት ነው? አሁን ላይ እንግዲህ በዋነኝነት ያው እየሸጠንም እየገነባን ያለ ነው። እዚሁ ሳር ቤት ላይ ያው የምታየውን ለግጀሪ ሞል እና አፓርትመንት ነው እየሸጥን ያለ ነው ማለት ነው። በጣም የሚገርም ነው ከቦታው ጀምሮ በጣም ወድጄዋለሁ። እኔ ኬቢ ባላለው ክፍለ ሀገር የሚኖር አንድ አጎት አለኝና አንድ ባለሀብት ነው የክፍለ ሀገር ከተማ ላይ እንግዲህ መግባት ስላሰበ ቤት ለመግዛት እናንተ ጋ አዲስ አበባ ላይ ቤት እንዳየለት እኔ ውክልና ሰጥቶኝ ነውና የተለያዩ ቦታዎች እንግዲህ እንደዚህ እንደገጠር ገጠር አለባበስ ለብሼ በራሱ ሀገር አለባበስ ቤቶችን ልገዛለት መግቢያ መግቢያው ላይ ተናግሬ ነበር የመጣሁት ጥሩ አድርገው የሚያስተናግዱኝ ቦታ በአለባበስ ሳይገምቱኝ ልክ ለገጠር ሰው ስለመገዛ በገጠር አለባበስ ልምጣ ብዬ ነው እና ላጎቴ ከዛ ቦታ ቤት እገዛለታለሁ ብዬ በዛም ናተም ዲስካውንቱ ላይ እንዳላችሁ እና በጣም ሴንተር የሆነ ቦታ ላይ ስለሆነ የፈለገው ውስጡ ሳር ቤት በጣም ጥሩ ሳይት ነው። በጣም ጥሩ ቦታ ነው። እሱን በጣም እንደሚወደው ተስፋ አደርጋለሁ። ሙሉ ውክልናውን ለእኔ ስለሰጠኝ ያው እኔም ጥሩ ቦታ ላይ ብሩን እንዲያውልበት ለእሱም ለመኖሪያ ለልጆችም ለትምህርት ቤትም ሃይማኖተኛ ሰው ነው። ቤተክርስቲያንም ቀረብ የሚለው ለከተማውም አሪፍ የሆነ ቦታ ላይ ነው። እንግዲህ እናተ ጋር ዲስካውንት እንዳለም ሰምቼ ጃምቦ ሪል ስቴት የመጣሁት እውነት ለመናገር መጥቼ ያየሁት ነገር በጣም ጥሩ ነው። ስለ መልካም መስተንግዶ ሽመጣ አመሰግናለሁ። ያሉት ነገሮች እንግዲህ እንዳሳይሽኝ በጣም አሪፍ ናቸው። ሶ እንዲህ ነው የግዢ ፕሮሰሱን ያው ሙሉ ውክልና ያለኝ ነገርና ንገርኝና፣ ወደ ግዢ መግባት እንችላለን። እሺ ኬቢ እንግዲህ ያው ምርጫ ባለ ሶስት መኝታ ቤት ስለሆነ እንግዲህ ባለ ሶስት መኝታ ቤት እኛ ያው የሽያጭ አማካሪ እንደመሆን ይመጠን ቆንጆ የምላትን ወደ መከኒሳ ወደ አቦ የምታሳይ ወደ ሜን መንገድ ወደ ሜን ሮዱ የምታሳይ ቆንጆ ቤት መርጬልሃለሁ አካውንት ሰጥሃለሁ በዚህ አካውንት ነንበር የጀምቦ ሮያል ስቴት አካውንት ነንበር ነው በዚህ ታስገባልኛለህ ያው እንግዲህ ዲስካውንት ተጠቃሚ ነህ ያው እድለኛ ነህ አስራ አምስት ፐርሰንት ዲስካውንት ሰጥቼሃለሁ ቱ ፐርሰንት ነው የምትከፍለው ስለዚህ በዚህ አካውንት አስገብተህልኝ ትመጣለህ እኔ ደግሞ ያው በዚህ መልኩ አግሪመንቱን

እሺ አጅሪት፣ ለማንኛውም በጣም ይቅርታ። እሺ፣ ቅድም አስቀየምኩ መሰለኝ። አይ፣ ለማንኛውም ግን የሰው ልጅ በአለባበሱ አይገመትም። እሺ፣ በጣም ነው ወር ነው በጣም